ሁላችሁም ብያለሁ። በጣም ጠፍተሃል። እየተከታተልኩ እየተማርክ ስሆን ለዛ ብዬ ነው። በሀማይ ቴዲ ነው አወቀው። ዘማሪያምን አውቀዋለሁ፣ እን መምህራችን ነው። ባጭሩ አጠረ ሳረግ ስለሱ ስራው ይናገራል። ያው ልደት የሚያወራው እንግዲህ ሞራል ተታወቃለህ። መቼ ወንድማችን አለ ወንድሞች ለማጠንከር ሲሉ ብዙ ጊዜ ሞራል ይሰጣል። ብዙ ወንድሞች በጣም ደስ ይላል። በርታ። እግዚአብሔር ይመስገን፣ የቤተክርስቲያን ልጆች በመሆናችን እንጂ ከኛ የሆነ ነገር የለም። ልደት፣ እንዴት ነው? ደህና ነህ? ከኋላ እኮ አረንጓዴ ቅጠልና ምሳይ አረንጓዴ ልማት እያስተዋወቅ አረ ብዙ ወደዛም ዞር ብላለ፣ ሌላም ሰላም ነው አይደለ? እንዴት ናችሁ? ሁላችሁም ያዛችሁ አብራችሁ ከወንድማችን ጋር ባለፈው ዕለት እናወራለን እያላችሁ ነበር። ከወንድማችን ጋር ከሱ ጋር ተገናኝን እኮ በአካል። የሚገርምም ነው እንዴ! ባጋ ተገናኝተን በስማም የ1954ቱን ቤተክርስቲያን ሰማን። ያዱ መጽሐፍ ቅዱስ በስጦታ መልክ ሰጥቶኝ መድሃኔ አለ አራት አስቀናኝ ነው እሱ ብቻ ትላለ እን ከኢየሩሳሌም የመጣ መስቀል ብዙ መስቀሎች በጣም ብዙ እምነት ቅባ ቅዱስ እና ጭምርና የጌታችን ያላ መግነዙ በሱ ላይ ታሽቶ ነው የመጣ። ሁሉ መግነዙ ላይ መቃብሩ ላይ እና ደግሞ እዛ ያለው የኢትዮጵያ አይ ቪዲዮ ትላንት ላይ እገባለሁ አልኩኝ ፈለገ ገባና እንትን አልኩኝ። ዛሬ ደግሞ በአንድ የቤተ ክርስቲያን የበረከት ስራ ምክንያት ዛሬም ለመግባት አልቻልኩኝ። ጓጉቻለሁ ለህዝቡ እስካ ሳይ እስካሁን እንደዛው ነው ያለው፣ እንደታሸገ ነው። አይ በቃ ቀጣይ ለዘማርያም ቃል እገባለሁ አንድ መጽሐፍ ቅዱስ አንድ መጽሐፍ ቅዱስ እናስቀንዋለን በተራው ደግሞ እሱን የተሻለ ነገር አድርገን። እውነት ነው ኢየሩሳሌም ሄደ ነበር ማለት ነው? እኔ ቅርብ ጊዜ አልሄድኩኝም። አንድ ጓደኛ ሄዶ ነበር በሱ ቦታ እንዲ ኮ የዚህ ዓለም ነገር ግማሹ በላይ ግማሹ በስር ነው የሚበራው። እኛ ከመሬት ነው የምናገለግለው ለእግዚር ከረዶ ነው የምናገለግለው ጸሎት ካላችሁ እናደርሳለን። ቀረብ ቀረብ ኔትወርኩ ቅርብ ነው። በደንብ እዛ ጋር አስምርልን፣ እስኪ አስምርልን። በጣም ጥሩ። አይ ጥሩ አደረግ። እንዴት ነው ግን ጉዞ ምናምን ግን ስትጓዙ ምናምን እንደዚህ የገዳማት እንደ አስቄጥስ ገዳም አይነት እንደ ኢየሩሳሌም የማየት እድል አላችሁ? አለ አለ። ብዙ ቦታ ላይ አደሳስ የሚለው አሉ። በብዛት የካቶሊኮች ምናምን ይበዛል አሁን ላይ ያሉት ስፔሻሊ ዩሮፕ ውስጥ ያሉት ግን አለ የተወሰኑ ገዳማቶች አሉ የኦርቶዶክስ ቤተክርስቲያን፣ ያው እነሱን ቼክ እናደርጋለን እየሄድን። ፕላስ ሀዋርያት የተቀበሩባቸው ላይክ ብዙ ቦታ አለ፣ ቦታዎች ላይክ እኛ ጋ ነው እኛ ጋ ነው የሚባል ለማየት እሞክራለሁ። ላይ ብዙ ጊዜ አይ በጣም እድለኛ ናችሁ በእውነት። አንድ ጊዜ አብራሪ የመሆንና ሾፌር የመሆን ትልቁ ጥቅም እንደዚህ ቦታዎች ማየት ነው። እሺ ለቴ ቤትን ያዝንብ፣ ቀጥልሽ አረቀጥሉ እናንተ እንደ እኔ ነው። ቪዲዮ ሰርቼ ጊዜ ሀይ ምን ገጠኝ መሰለ፣ ከአዋሳ ወደ አዲስ አበባ ምናምን ስንመጣ ያ ፓይለት ልክ እንዳንተ ንድ ቲክቶክ አገልግሎት ያቀናል መሰለኝ። እና የት ደው ይሄ ወደ ፊት ለፊት ክላስ ምንድን ነው የሚባለው? ቢዝነስ ክላስ ነው ወይስ ኢኮኖሚ ክላስ የምትሉት? ቢዝነስ ክላስ አዎ በቃ ፓይለቱ ምናምን ብሏቸው ማለት ሳየው ማነው ይነቃቸው ለካ እንትን ላይ ነበረ ቲክቶክ ምናምን ላይ ይጠቀማል። እና እና እውነት ጸደቀብን እና አመስግኘው አላውቅም ነበር ላይቭ ላይ በአንተ ምክንያት ያው አድርስልኝ። አደርሳለሁ አደርሳለሁ፣ ችግር የለም ከእኔ ጋር አጋጥመን ደግሞ በደንብ አዎ፣ የግድ ነው ልደትን ብቀድሞ በዚህ ይሻለኛል። ትንሽ ተው ትሄዱ ይሄ በእውነት በ1954 ምናምን መጽሐፍ ቅዱስ ላይ በደንብ አርገህ ብትሰራበት ጥሩ ነው። ከቻልክ ላይቭም ገብተህበት ያ ባይሆን ደግሞ እንትን ቪዲዮዎችን ብትሰራለህ በጣም ብዙ ጥቅም አለው። ቲንክ በጣም ብዙዎቹ በጣም ስራ መስራት የምንችልባቸው ስለሆኑ ብዙ ጊዜ እኛ ጋር መጽሐፍ መድረሱ ጥቅሙ ምንድነው? ለሁሉም ማዳረስ። አሁን ሁሉም እጅ ላይ አይገኝም፣ ግን አንተ ጋር የተገኘው መጽሐፍ ለሁላችን ማግኘት ስለሚቻል በቲክቶኩ ልክ ጽሁፍ ጽሁፎቹን ስክሪንሾት እያረክልን ብታስቀምጥልን እዛ ላይ የማየት የማናጸር እድል ይኖራል ብዬ አስባለሁ። አሁን ከዲቤት ይልቅ ትምህርቶች ያተኩሩ ጥሩ ነው። ምክንያቱም ዲቤቶች አሁን እያያቸው ከሆነ መደናቆር ስለሆነ አንዳንድ ቁጫ ግን ታስተምራቸዋለህ ታውቃለህ። ዲቤት ይሆንና ማስተማር ይሆናል ዩዝለስ ታውቃለህ። መደናቆር ነው የሚሆንብን እና ሀብሮ እንደማስተማር ስለሆነ እኛ ጋር ደግሞ እውቀት ሳይሆን እያየን ያለው ይመስለኛል። ከእነሱ ጋር ዲቤት ስናደርግ ብዙሃኖቹ ይከተሏቸዋል በሚል እየወድን ስለሆነ ሞር ትምህርቶች ላይ ቪዲዮዎች ላይ ላይ ላይ ላይ ላይ ላይ ጥሩ ይመስለኛል። እና ላይ ብትገባበት ቆንጆ ነው። ከቻልክ ጊዜ አመቻችተህ ስራ ብትሰራ ጥሩ። በተረፈ ይሄ መጽሐፍ ቅዱስ እያደረግህ ጥያቄ የምጠይቀው በጣም ደስ የሚል ስራ ነው። ለት እውነት ቃሎት ያሰማልን። እግዚአብሔር በጥበብ በሞገስ በቤቱ ይጠብቅልን። አሁንም አብ ከተከላችሁ ተክል ያደርግልን። በጣም ትልቅ ስራ በጣም በጣም ጥያቄ ጠየቅ መጽሐፍ ቅዱስ እየተሰጠ ሰዎች መጽሐፍ ቅዱስ እንዲያነቡ እንደዚህ ብዙ ብዙ መጽሐፍቶች ምትጨምር እያደልካቸውን ያለውና በጣም ቆንጆ ነው። አንደኛ በወጣቱና በኛ መካከል ያለውን ግንኙነት የበለጠ ቀረቤታ ዲኖባ ያደርገዋል። እንዳይፈራ እንዳፍር ምናም እንደ ሩቅ አድርጎ ተሸማቆ የሚሄድበትን ነገር ያቀራርበው ነ ቤተሰባዊ ያደርገዋል። ትልቁ ጥቅም ይ ሁለተኛ፣ ያነባል በተለያየ ችግር ምክንያት መጽሐፍ ቅዱስ ያልገዛ በጣም የተባረከ የጽድቅ ስራ ነውና ወንድማችን በርታለን። እግዚአብሔር ከፈቀደ ደግሞ ወንድማችን ተስፉ አንተ የምታውቀው ልጅ ሾላ ገበያ ያለው ነጠላ ለአስር ሰዎች እንትን ብሏል። ለሴቶች የሚሆን ነጠላ ስለዚህ ጥያቄ እየጠየቅን ደግሞ ነጣ ደግሞ እንሸልማለን። አንድ ጊዜ ልደት ጋር ልደት ትክክል። እሱንም አስቢ ያለው ኦርቶዶክስ የሆነው አንገታቸው ላይ ማተም ለሌላቸው ደግሞ ማህተም በገዝቼ አስባርኬ በስነ ስርዓት ከቤተክርስቲያን ካህናት ለሌላቸው ደግሞ አንገታቸው ላይ ማሰር ስራም እንሰራለን። ጥሩ በቃ፣ ይህንን ነጠላም ደግሞ ጎበዛር ቢሆን ጥያቄ ጠየቅን፣ መልስ ለመለሰ ማስቀደሻ የሚሆናቸው ነጠላ ማደል ተገቢ ሲሆነ ተሱንም በዚህ አጋጣሚ እግዜር ያክብርልን። እግዜር ስትል ለማለት ነው። ቀጥሉ እንግዲህ። ልደት በጣም ይቀርጣል። አረ በጣም አሪፍ መልዕክት ነው። ትክክል ተሱ፣ በጣም የሚገርም የሚገርም የሚገርም ልጅ ነው። ከእስልምና ለሚመጡት ልጆች በነፃ አልባሳትን የሚሰጥ እንቴዲ እኔ የማስጠምቃቸው ልጆች ካየ ቪዲዮ ስሰራ እነዛ በነፃ ግማሾቹ በቅናሽ ዋጋ ነው የሚሰጣቸው ልብስ በጣም በቅናሽ ዋጋ የምርህን ነው፣ እና በጣም ዋጋ እየከፈለ ያለ ሰው ነው። የሚገርም በጣም ዋጋ እየከፈለ ያለ ሰው አሁንም በቅርብ ሶስት ልጆች፣ ሁለት ከፕሮቴስታንት አንድ ከእስልምና። በሚቀጥለው ሳምንት ደግሞ ወደ ቤተክርስቲያን ይቀላቀሉናል። ትምህርታቸውን የጨረሱት ያጠናቀቁ ቅኖና ላይ ያሉ ማለት ነው። ከነሳ አባት ጋር ተገናኝተው ቅኖና ላይ ያሉ በሚቀጥለው እሑድ የሚጠመቁ ደግሞ ሶስት ልጆች አሉ እና በጣም የሚገርም ልጅ ነው። ብታይ በጣም የሚገርም ጎበዝ ነህ። የሆነ አንድ ደረጃ ከኛ ሄድክ ይመስለኛል። እኛ መከላከል ላይ፣ አንተ ደግሞ መከላከልና ማጥቃት ላይ ጥሩ ተጫዋቾ ናል። በጣም ኧረ ቴዲ እናንተ ያስተማራችሁትን እኮ ነው የምር የምር በጣም ቆንጆ አይ ስለ አሁን አንተ በላይብም በተግባርም በአካልም አቴንድ እያደረክ ስለሆነ በጣም አሁን እንደው የሚያስጨንቀው ምንድን ነው? ሰዎች በኢምቦክስ የሚጽፉትን እየመለሱ ሰዎችን ማዳን አሁን በጣም አስቸጋዩ እንደውም እሱ ነው። በቃ ሰው ብዙ ሰው በኢንቦክስ እየጻፈ ምናምን ሊያናግር በአካል ምናምን ይፈልጋል። ግን ካለው የአገልጋይ እጥረት የተነሳ ብዙ ጊዜ ተደራሽ እየሆነ አይደለም እና ልደት እንደው በዚህ አጋጣሚ እንደው እንደ መልእክትን ብትችል አቅምም ስላለ ብዬ ነው የምነግርህ ብትችል እንደዚህ በጣም ጠንካራ ያለ አቅም ያላቸው አንተ መሰንቤት የምታውቃቸው ወይ ደግሞ በአገልግሎት የምታውቃቸው ልጆች ወደዚህ ወደ ቅበተ እንዲመጡ ማድረግ ማለት ማገዝ ቢችሉ ቢያንስ አት ሊስት እንኳን አንተ ያዳንካቸውን ልጆች በውስጥ በቴሌግራም ማስተማር ቢችሉ። አሁን አንተ ለሁሉ መድረስ አትችልማ፣ ላይቭም ገብተ የበረከት ስራም ሰርተህ ይህንንም ሰርተ አትችልም። እንግዲህ የተወሰኑ ሰዎችን ብታበቃቸው፣ ጋይድ ብታደረጋቸው፣ እነዛ ልጆች ደግሞ እነዛ የተመለሱ ልጆችን በቋሚነት ቢያስተምሯቸው ቢማሩ ከዛ ነዘሎች ደግሞ እየበቁ ደግሞ የተተኩ ይመጣሉ። የኛም ቦታ እንደዚህ እንደዚህ እየያዙ ይመጣሉ። እንደዛ እንደዛ ቢደረግ በጣም በጣም ቆንጆን ልደት፣ ብትችል እንደዛ ብታደረግ ተተኪ ላይ ማፍራት፣ በተለይ አሁን ቲክቶክ ላይ ተተኪ ላይ ማፍራት አሁን በእርግጠኝ ብትቆጥር ቲክቶክ ላይ ሀያ ሰው ይሆናል ቀበተነት የሚሰራ ልደት። አጠቃላይ ወንዱም ሴቱን ጨምረን ምስልምና ላይ ብንጨምር ሀያ ሰው አይሞላ፣ በጣም ጥቂት ሰው ምናምን ስለሆነ አትሊስት እንደዚህ አይነት ቦታዎች ላይ ከስር ከስር ቢያንስ አንተ አንድ ሁለት ተከተኪ ቢኖሩ እኔም እዚህ ሌላሙ እንደዚህ እያደረገ ከስር ከስር በጣም ደገኛ የሆነ ቤተክርስቲያን ልጆችን ብናፈራ በጣም ብዙዎች ማዘን ይቻላል አሁን ብዙ ዲያቆናት አሉ ላይ ላይ ብዙ መና የሰንበት ተማሪ ፍሬዎች አሉ ግን ወደዚህ መውጣት የሚፈሩ ምን አሉ እንደዚህ ያሉ እነዚህ ሰዎችን የማብቃት ካፓሲቲ ቢውልዲንግ አድርጓል አይደለም ይሄ በመንግስት እንኳን ስልጠና ላለ የአቅም ግንባታ ስልጠና የሚለው እኛ ደግሞ በመንፈሳዊ ደግሞ ይሄንን ብናሳድገው በጣም ጥሩ። ከዛ ለአንተም ስራ ይቀላል። ልደት የሚገርም በጣም ስራ ይቀላል። ገሌ ገሌ ገሌ የተመለሰ ሰው እናንተ በቋሚነት ተማሩ። አንተ ሌሎችን ሰዎችን ካፕቸር እያደረግ ታመጣቸዋለ እየወስድ ከነዛ፣ ያ ደግሞ በቋሚነት ደግሞ እዛ ጋ ትምህርት ደግሞ ይሰጣል። ቤተክርስቲያንም ይማራል ደግሞ ክትትል የሚያደርግላቸውም ልጃለ እንደዚህ እንደዚህ ቢሰሩ በጣም ቆንጆ መስሎኝ። ልደት እና አታውቀውም ብዬ ሳይሆን እንደው ይሄንንም እንዳትረሳው ለማለት ነው። ልክ ነው የሚገርም ላይ እያደረግኩ ያለሁት ቴሌግራም ላይ እኔው እያስተማርኳቸው ነው ማስጠመቃቸው። በነገራችን ለምሳሌ እፎይ የእስልምናውን ክፍተት አሳይቶ ያመጣቸዋል አለ በቃ፣ ልክ አይደለ ብሎ ይወጣሉ። ከዛ የተወሰነ ነገር ይነግራቸዋል እሱ። ሌላውን መሰረተ ክርስትና ትምህርት ማስተምራቸው እኔ ነኝ። ሙሉ አምስቱን ሃይማ ሚስጥራትም፣ ነገረ ቤተክርስቲያንም፣ ሰባቱ ሚስጥራት ቤተክርስቲያንን ጨምሮ ከፕሮቴስታንት የሚመጡትንም ቴሌግራም ላይ ካፕሎች አሉ የሚማሩ፣ ኔጋ ማለት ፍቅረኛ ማቾች ባሏ ወይ ፕሮቴስታንት ወይ ሚስቱ ፕሮቴስታንት ሆኑና ግን መመለስ ፈልገው ትምህርት ያጡትን ግሩፕ ከፍቼ እዛ ላይ እለቅላቸዋለሁ። ትምህርት ይሰማሉ፣ ጠይቃሉ፣ ምናምን እንደዚያ ያደረግኩኝ። እንደገና ደግሞ ሌሎችም አሉ ና በእርግጥ አድካሚ ነው እንዳልከው። ተቀናጅቶ ቢሰራ ከሌሎቹ ጋር እንደዚህ ከውስጥ ብናፈራ ተንትኖች ትምህርት ቤት ላይ ያሉ ሚዲያ ላይ ያልወጡ በጣም ብዙ አገልጋዮች እንዳሉ እናውቃለን። እነሱን ወደዚህ ብናመጣ አንደኛ ለእነሱም ከህዝቡ ጋር መታወቅ ይሆናል፣ ያገለግላሉ። ልክ ነው የሰጠው ሀሳብ ልክ ነው። እኔ እንደውም ብዙ ነገር ነው ሰው እየበዛብኝ ያለው ኔጋ ቢሆንም አልለከመኝም፣ ግን አንድ ቀን ደግሞ ድካም ሊመጣ ስለሚችል ሞር ውጤታማ ለመሆን ሞር ኤፌክቲቭ ኤፊሸንት ለመሆን እንደዚህ እያጋሩ ስራን ሼር እያደረጉ መቀጠል በጣም የተሻለ ነው። አሁንም ይህን ድምፅ የምትሰሙ ካላችሁ ማለት ነው ወደ ቤተክርስቲያን ወደ ኦርቶዶክስ ቤተክርስቲያን መምጣት የምትፈልጉ እና ትምህርቷን መማር የምትፈልጉ ሰዎች አናግሩ። ያናገሩ ልጆች በስነስርዓት መሰረታዊ ክርስትና ትምህርትን እየተማሩ ነው። የጨረሱት እየተጠመቁ ነው፣ በቅርብም የሚጠመቁ አሉ እና ይህንን ነገር ላስተላልፍላችሁ ወዳለሁ። ቴሌግራም ላይ ትምህርት አለ፣ መሰረታዊ የክርስትና ትምህርት እናስተምራለን። ምን ለሚሉት ወደ ኦርቶዶክስ ቤተክርስቲያን መጨመር ለሚፈልጉ ትምህርቱን ግን ማግኘት ያልቻሉ የትኛውም ሰዎች በውስጥ እኔን መጠየቅ ትችላላችሁ እና ቴሌግራም ላይ ተከታታይ ትምህርቶችን አጠር አጠር ባለ መንገድ ይሰጣችኋል። ትምህርቱን ይዛችሁ ተመርምራችሁ፣ ተፈትሻችሁ፣ ከንስሃ አባት ጋር ተገናኝታችሁ በቀኖና ቤተክርስቲያንም አልፋችሁ ወደ ቤተክርስቲያን ህብረት መጨመር ትችላላችሁ ማለት እወዳለሁ። እግዚአብሔር ይርዳን። እውነቱን ለመናገር ብዙ ሰው አለ ቴዲ፣ የሚማሩ በጣም በርካቶች አሉ። መጀመር ነው የሚከብደው ከጀመር በኋላ ፍሬውን ስታየው አሁን ደስ ሳይደም ቴዲ ተጠመቁ ብለ ቪዲዮ ስትለቅ ምናምን ነገር ልክ እንደደመረው እንደ በዛ መልክ ቪዲዮ ተቀነባርቦ ምናምን ሲቀርብ ቀላል ጊዜ ነው ይመስላቸኋል። በትንሹ እኔ እነዛ መለቃቸው ልጆች ከአንድ ወር በላይ የተማሩ ናቸው። በውስጥ ማለት ነው። በተከታታይ ሊያውም በጣም በተከታታይ ከብዙ ልፋት በኋላ ነው እዛ ጋር የምንደርሰው እና ሲታዩ ደስ ይላል። ወደ ቤተክርስቲያን ህብረት ሲጨመሩ አንገታቸው ላይ ማህተም ሲደረግ በሜሮን ሲታተሙ በጥምቀት ክርስቶስን ሲለብሱ በቅዱስ ስጋው እና በኩር ደሞ ደግሞ የዘላለም ህይወት እንዳገኙ ስታዩ በጣም ደስ ይላል አይደለ? ሞራል ይሰጣል፣ ያበረታታል። አዎ፣ ግን ቀላል ስራ አይደለም ያለው በውስጥ ነው። ያደክማል። በጣም ትጋት ይጠይቃል። መሰላቸት አያስፈልግም። እኔ ብዙ ጊዜ ሚዲያ ላይ የሚደረገው ትምህርት የቲክቶኩ ሞር ተጋላጭ ነው ሰው መሰረት ይዞ ለማስተማር የሚጠቅመው ቴሌግራም ቻናል በውስጥ በቃ ቅጥቅጥ አድርጎ በደንብ አስተምሮ እዛው ተፋጭቶ ጨርሶ ጥንቅቀ ካለ በኋላ ቢመጣ ይሻላል እንጂ እናና ጥያቄ መልስል፣ ላይቭ እየተከፈተ ለዛ፣ ነገ ሙስሊሙ ይመጣል፣ ነገ ጴንጤ ይመጣል። ቤት ማሞቅ ነው የሚሆነው። እንደዛ ሰው ትምህርት የሚፈልግ ከሆነ ማለት ነው። በስነ ስርዓት መማር የሚፈልግ ሰው ካለ ጥያቄ ካለው ቴሌግራም ላይ መጥቶ አንድ በአንድ ያንዳንዷን ጥያቄ እየጠየቀ እዛ በኋላ እንትም ማለት ይችላል። እኔ በጣም የጠቀመኝ የዲያቆን ያረጋል አበጋዝ ትምህርቶች፣ እኔ የምሰጠው እንዳለ ግን፣ የሃይማኖት መግቢያ አንድ እና ሁለት የዲያቆን ያረጋላ አበጋዝ ዩቲዩብ ላይ ያለው ትምህርት እጅግ እጅግ እጅግ የሚገርም ትምህርት ብታይ ሄ የዲያቆን ያረጋል አበጋዝ የሃይማኖት መግቢያ የሚል ትምህርት አለው። በነገራችን ላይ ቁጥር ሁለት ብሎ የለቀቀው ማለት በጣም የሚገርም ትምህርት ከነ ዲያቆን ያረጋል አበጋዝ ከሌሎችን መምህራን ከመጽሐፍትም ያደረግን ነው የምንማማረውና፣ ሰዎች አሁን ይህ መልእክት የምትሰሙ ወደ ቅድስት ቤተክርስቲያን ለመመለስ በኦሮሚኛም ጭምር ነው፣ ባይዘ ቴዲሻ ትምህርቱ በአማርኛ ብቻ አይደለም። አፋን ኦሮሞ ለሚችሉ ኦሮሚኛ በሚችለው ኦሮሚኛና አማርኛ ነው። ከዚህ ሌላ የለም። እንግሊዘኛውን እንኳን እንጃ፣ ግን በሁለቱም መንገድ ነው ትምህርቱ የሚሰጠው። ያ ውጤታማ ያደርገዋል። እግዚአብሔር ይመስገን። ከዚህ ወደ እግዚአብሔር ከረዳን ደግሞ ብዙ ፍሬዎችን እናፈራለን ብዬ ደግሞ ከእግዚአብሔር ጋር አስባለሁ። ዛሬ ተመሰግነ በጣም በትልደትማ በሁለቱም ስለምትችል በጣም በጣም በኦሮምኛውም በአማርኛውም በደንብ አድርገህ በጣም በትልደት በጣም በርታ። በተለይ ደመሆን ብለው ከስር ከስር ልክ እንደዚህ የሆኑ ሰዎች ካሉ በጣም እንስራባቸው። በጣም በርታ። ለምን ሰው ማምረትም ሰው ማዳንም አብሮ እኮ ማስኬድ ይቻሉ። ሚድነው ሰው ይድናል ማዳን በሚቻለው መጠን የእግዚአብሔር ቃል እየተናገሩ በእውነተኛው አስተምሮ እያስተማሩ ወደ ማጥመቅ ወደ ቁርባን እንዲመጡ የደከሙ ደግሞ ኦርቶዶክስ ደሞሶች ደግሞ ወደ ቁርባን እንዲመጡ ማድረግ ይሄ ፌዝ ዋን ነው። ፌዝቱ ደግሞ ማምረት ሰው ማለት ለቤተ ክርስቲያን ብቁ የሆነ ኢቨን ሴትም ሆና ደግሞ ለትዳሯ ለቤተሰቦቿ ብቁ ሆና ልጆቿ ማስተማር የምትችል መምከር የምትችል ጠንካራ ኦርቶዶክሳዊ ሴት ማፍራት እንደዚህ ያደረጉ ጎበዝ ወይም ደግሞ እዚህ ሚዲያ ላይ ወጥቶ እቅበት እምነቱን ሊያስቀጥል የሚችል ጎበዝ ቤተክርስቲያኖች ከስር ከስር ማፍራት። ምክንያቱም ልደት አሁን እንደዚህ እየሮጥክ እየሄድክ ያለኸው የሆነ ጊዜ ደክመሃል፣ የሆነ ጊዜ ከቁጥጥር ውጭ ነን። መድከም ብቻ ሳይሆን አንዳንድ ጊዜ ይበዛብህና ምትረሳው ይኖራል። አናግረኝ ብዬ ደውለልኝ ብዬ ትመልስልኛለህ ብዬ እና አንዳንድ ሰው የምታዳላ ይመስለዋል። ረስተኸው ሳታየው የቀረው ቴክስት አንዳንድ ሰው ያዳላ የረሳ ወይ ደግሞ ሰው እየመረጠ የምታገኝ ሊመስለው ይችላል። ይህንን ለማለት ምንድን ነው ካስኬድ ማድረግ መደርደር በቃ ከዛ ደግሞ መከፋፈል ለልጆች ለቤተ ክርስቲያን ደገኛ ልጆች ብዙ የሰንበት ተማሪዎች አሉ። እንደዚህ ልጆችም አካባቢ በቃ ገሌ ገሌ አለ ገሌ ጠንካራን አንተ የምትችለውን በቴሌግራም ጭምር አሁን በከፈትከው ማዳረስ ቁጥሩ እየበዛ በዛ ሲመጣ ግን ምን ታደርገዋል? ከቁጥጥር ውጭም ሲሆን ሰው ደግሞ ክትትል ይፈልጋል፣ የምታውቀው ነው። በየጊዜው ተንከባክበኝ ይላል። ስለዚህ ይሄን ነገር ለማብቃት ሰዎች እያያ እራሱ ሁሉም እዚያው አሁን ኦርቶዶክስ ክርስቲያን ጠንካራ የሆነ ሰው ማብቃት ብቻ ጥሩ ነው። በዚህ አጋጣሚ ዲያቆናት ሆናችሁ፣ አገልጋዮች ሆናችሁ፣ የተለያየ መስሪያ ቤት ያላችሁ ሰዎች ካላችሁ ወደ ቅበተን ጠጋበሉ። የግድ ላይ ላይ መግባት አይጠበቅባችሁ። የግድ ላይ ላይ ማስተማር አይጠበቅባችሁ። በቃ አንድ ሰው ጠንካራ ካለ አዲስ አበባ ያዳ ነው። አንድ ሰው ካለ ልደት፣ ያችን ልጅ ካጠመቃት በኋላ ያችን ጠንካራ ጠንካራለች። ሁልጊዜ ቤተክርስቲያን ምትስረት አንዴ ሰንበት ተማሪ ብታገኝ እኮ ለአንተ ግልግል እኮ ነው ልደት። አስተማርካት ተጠመቀች። ከዚ ኋላ ኔክስት ላይፏ እንዴት ነው? በቃ ተጠመቀች አንተዋት፣ ከዚ ኔክስት ላይፏ በምንድ የምንቋጠረው? ያቺ ጠንካራ የሰንበት ተማሪ ያቺ ልጅ እዛ ሰፈሯ ብትይዛ ቅዳሴ ስትሄድ፣ ንግሥ፣ ክብረ በዓል ሲሆን ቤተክርስቲያን ስትሄድ አብራት ይዛ ትሄዳለች። ጥያቄ ት ወደ እናት አቀርባለች። አይታል ከስር ከስር የምትካተላት ትኖራለች ማለት ነው። እንዲህ ዓይነት ነገሮች ቢበረታቱ በጣም ቆንጆ ነው እና የተወሰነ ሰዎች ስራ ባታረጉት በጣም ቆንጆ ነው። በተለይ ከስር ያለን ሰዎች የቤተክርስቲያን አገልጋይ ይሁን። እኔ እፈራለሁ እንደዚህ ሚዲያ ላይ ወጠችው ችግር የለውም። ቪዲዮ ተከፍቶ ማስተማር ብቻ ማለት አይደለም። በቴሌግራም ግሩፕ በጣም ቅጥቅጥ አድርጎ ቅድም ልደት እንዳለው ማስተማር ይቻላል። ይሄ ደግሞ አቅም ያለን ስለሚመስለኝ የሰንበት ተማሪዎች በርቱ፣ አትስነፉ። የተወሰነ ሰው ስራ አታርጉ። በርታቸው የአቅማችሁን ያክል ከውስጥ ከሰራችሁ ሌላ ትልቅ ነገር ነው ብዬ አስባለሁ። ፓይለታችንን አየር ላይ ያቆም ነው እኔ አዲስ ስም አወጣለታለሁ እኮ አሁን፣ በእናንተ ሰብ ነው፣ በድምፅ ብልጫ ነው ስሙ ይወጣል። ሲዘምር ብታዩ መልካም፣ የቤተክርስቲያን ሕይወት ያለው ልጅ ነው ማርያም አሪፍ ሊበረታታ ይገባል። በል በል በል አዘምርልን፣ እንግዲህ ያውስ በልበልበል ነገ ልደታ ለማርያም ናት። በዛ ነገ ደግሞ እግዚአብሔር ከፈቀደ ደሞ በሰላም ያድርሰና በራግሊጦስ ነው፣ ስለዚህ ይዘምርልን። ፎሎ አድርጉት ያላደረጋችሁ ሰዎች፣ ፎሎ አድርጉት ያላደረጋችሁ ሰዎች፣ ፎሎ አድርጉት ሁላችሁ። ግሩፕ ምንድን ነው ልደት እየጠየቁ ነው። እኔ ግሩፕ አይደለም ትምህርቶች አስቀምጫለው ለልጆቹ እንትን ነው የማደርገው፣ ግሩፕ ከፍቼ ሳይሆን ግሩፕ የምከፍተው እንትን ላሉት ብቻ ነው። ይሄ አላደ ሁለት ሶስት ሆኖ ለሚመጡት ለሌሎቹ፣ ዩዘርን ኔሜን እሰጣችኋለው። እዛ ላይ ጥቅሶችን ትምህርቶችን፣ ቮይስ ሪከርድ ጥቅስ፣ ቮይስ ሪከርድ ጥቅስ፣ ቮይስ ሪከርድ ያደረኩ መልከው እንጂ የሆነ ለብቻ የሆነ እንደዚህ ግሩፕ ክሬት አድርጌ ያደረ ግሩፕ የምከፍተው ካፕሎች ሲመጡ፣ ባልና ሚስቶች ወይ ጮኛ ማቾች እንደዚህ በጋራ መማር አንድ ላይ መማር የፈለጉ ሲመጡ ነው ማረገው እንጂ፣ ከዛ ውጪ ዩዘር ኔም እየሰጣቸዋለሁ። እዛ ኃይሉኛ ሪከርድ ተደርጎ የተቀመጠ ትምህርት አለ፣ ያስቀምጡት ከነጠቅሱ። እሱም ፎራድ ፎራድ ፎራድ ነው ማረግላቸው እና አሁን ወደ ላይ ፕሮግራም ልገባ ነው ጋይስ፣ የበረከት ስራ ለቅዱስ ሚካኤል እና እናንተ አብራችሁኝ እንደምትሆኑ ተዛረጋለሁ። ምናምን ሜሪ ያከምጅርታ እንዴት ነሽ? አለሁ ይመስገን። እንዴት ናቸው? አለን እግዚአብሔር ይመስገን። ሁሉ ሰላም አለን አለን። እንዴት ነው? በኦሮምኛም በምን የሚሰጣት ስትል ስለሰማው ምን አልገባኝም። ጉሩብ አስራችሁ ወደ ቤተክርስቲያን ለሚመጡት ልጆች ትምህርቶች ይልክላቸዋል። ጥቅሶች፣ ትምህርቶች ቮይስ ሪከርድ እያደረግኩኝ፣ ግሩፕ ከፍቼ ሳይሆን በእያንዳንዱ በየግል በየግል በየግላቸው የእኔ አካውንት ላላቸው ሰዎች መማር ላይ የሚፈልጉት እንደዛ እየላኩኝ እንማማራለን እንጂ ግሩፕ ከፍቼ። ኦሮምኛ ብቻ ነው የምችለው ቢል አንድ ሰው አትማርም ሂድ አይባልም። የኦሮምኛ መጽሐፍ ቅዱስ ያለውን ከዚህ ከአፕሊኬሽን ላይ ዳውንሎድ አድርግ ጥቅስ፣ ከዛ እያወጣው የተወሰኑ የተወሰኑ ነገር እያልኩኝ ምናምን እልክለታለሁ እና የተወሰኑ ደጋፊ መጽሐፍቶችን ምናምን በማድረግ እንደዛ እናደርጋለን። በብዛት ግን አማርኛ ተማሪ ነው የሚበዛው። አንድ ሰው ነው ያየሁት እስካሁን በኦሮምኛ አንድ ነው ያጋጠመኝ። ለሷም ጥቅሶችን እልክላታለሁ በኦሮምኛ ማለት ነው። ቮይሶች አስቀምጣለሁ። በቃ እንደዛ ያደረግን ጨርሳለሁ። ቦታውሰለአለየኔ የቴሌግራም አካውንት አካንት የራሴ የቴሌግራም በእኔ ስም የተከፈተ ቴሌግራም ግሩፕ ሳይሆን ዩዘር መጠቀሚያ ነው። እዛ ላይ የእኔ ስልክ ቁጥር ወይ ደግሞ ዩዘር የሚሰጥቻቸው እዛ ላይ ሀያ ይሉኛል፣ ልክ ቻት እንደምንደራረገው የሚመጡት ልጆች እዛ ላይ ያስተምርበታል። ቆይታለ ስልኬን ወሰዱት እንጂ አሳያችሁ ነበረ። እንደዛ እስከዛ ድረስ ዘማሪው ረምሃይ ረምሃይ ዘምር እባክህ ረምሃይ ነው ያልኩት። ኤፍሬም በል ቀላል ስም እኮ ነገር ያለው እሺ። ፈለገ ምናምን ልደታ ምናምን ልትሉኝ ነው። እኔንም እንደ እናንተ ያው ነገ ልደታ አይደለች። በእንተ ልደታ እንበላ። በእንተ ልደታ በእንተ ልደታ በእንተልደታ ለማርያም ለማርያም ለማርያም በእንተልደታ በእንተልደታ በእንተልደታ በእንተልደታ

ተመሲሎ ተመሲሎ ተመሲሎ በነደሳት። እንግዲህ ጉንፋን ይዞኛል ዛሬ ይለፈኝና፣ ሌላ ጊዜ በደንብ አስተካከልጠእ ዝማሬ መልዕክት ያሰማለን። በእውነቱ እድለኛ ነህ። በእውነት ዝማሬ መልዕክት ተሰማለን። እንግዳ ለረጅም ጉዞ ስትጓዝ በፕሌን ይመስለኛል፣ መዝሙር በድምጽ ታሰማቸዋለሁ ማይክም ስላለው ፕሌኑ። በሉ እንግዲህ ልደቴ እኔ ቦታ አልያዝባችሁ ብዙም ትንሽ ረፍት ላረግም ስለሆነውም፣ በቃ ሉጣ መልካም ምሽት ይሁንላችሁ። ደደቴ ቴዲ ቃል የገባሁትን አስረክባለሁ። እሺ ከሰሞኑን በሰላም ያድርሰን እግዚአብሔር። አኩር ልንሽ ወንድማችን እንደ መጽሐፉ የተገኝተው ነው ትልቁ ስጦታ ትልቁ ስጦታ መጽሐፍ ከመጽሐፍም መጽሐፍ ቅዱስ እውነት ነው እውነት ነው። እግዚአብሔር ያክብርልን። እንኳን ስለማንገናኝ ለብራግሊጦስ በዓል የቤተክርስቲያን የልደታዋ ቀን ነው ነገ ቤተክርስቲያናችን የምናስብባት ቀን ነው። እንኳን አደረሰ እንኳን አደረሳችሁ ብያለሁ። ልደት የበረከስ ስራ ሊጀምር ነው እና ወደዛ ወ ዜር ያክብርልኝ። በቃ እሺ ሰላሙን እግዚአብሔር ያክብርልኝ። ልደቴ ሰላሙን እከታተላለሁ እዚሁ አለሁ።